ሰላም ለዓለም ሁሉ ይሁን። ጥብቅ የአፋል ማስታወቂያ ይህ በፎቶ ላይ የምትመለከቱት ልጅ ስሙ ወርቅነህ አሊ ይባላል። ተወልዶ ያደገው ኢትዮጵያ በደቡብ ወሎ ዞን በከላላ ወረዳ ነው። ሆኖም ግን ወደ ሳውዲ አረቢያ ጉዞ ከጀመረ ሰባት ስምንት ዓመታትን አስቆጠረ። የመን ላይ ከደረሰ የመን ላይ ከደረሰ በኋላ ድምፁን መስማትን፣ ማየትን ማለታችሁ እና ስለ ፈጣሪ ስለ ድንግል ማርያም ብላችሁ ሙስሊሙን የሆናችሁ፣ በአላህ ይህን ልጅ አያችሁ ይህን ስልክ ቁጥር በመጠቀም ታሳውቅን ዘንድ በፈጣሪ ስም እንማጸናችኋለን። ፈላጊ እናቱ መልኬ ጌታሁን፣ አክስቱ ፀሐይ ጌታሁን እየሸወደደኝ ይህን ስልክ በመጠቀም በመደወል እንዲሁም በዋትሳብ በኢሞ በመጠቀም ማግኘት ይቻላል። እና ተሳውቁን ዘንድ በፈጣሪ ስም እንማጸናችኋለን። ወረታውን ከፋይነን ስለ ድንግል ማርያም ላችሁ በድጋሚ እንማጸናለን። የወለደ አይጨክም፣ የተወለደም አይጨክ እናት ያለው አይጨክ እናት ያለችበት ሁኔታ ሁን በሞትና በህይወት መካከል፣ ስለ ፈጣሪ ስለ ድንግል ማርያም ብላችሁ እውነት አንተም በህይወት ካለ ጥህቶችን እናትህን ቤተሰብን በዚህ ስልክ ቁጥር ማገኘት ይችላሉ። መደወል ይቻላል። ሳውዲ አረቢያ ዜሮ ዜሮ ዘጠና ስድስት ስልሳ አምስት ዜሮ ሶስት አርባ ሶስት ሀያ ስምንት ሰባ አምስት ዋትሳፕ 0965 3108 3108 በመደወልና ዋትሳፕ በመጠቀም ታገኙናላችሁ። በድጋሚ እናቱ መልከ ጌታሁን፣ አክስቶ ፀሐይ ጌታሁን እየሸወደደን ከሳውዲ አረቢያ ይሄን መልእክት ሳስተላልፍ በደም ልባነ ለፈጣሪ ብላችሁ በድጋሚ ማጽ